ብርሃን ያስባል በዛብህ ከገጠር አዲስ አበባ ከተማ መጥቶ ለዛውም፣ በአዲስ አበባ ሰርግ አዳራሽ ውስጥ ገብቶ ጽናት ጽናትና እኪራ ሰርግ ላይ ቅዱሴን ገደለው በሽጉጥ ተኩሶ ቢሉ አዎ፣ ተኩሶ ገሎታል። በሞትና በሽረት መካከል ይገኛል ቅዱሴ። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ አድማጭ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ አበረታቱኝ። ለምታበረታቱኝ ከልባው መሰግናለሁ። እንግዲህ ደስታ ከምድርና ከሰማይ የራቀው የጽናት ቤተሰብ እስከ ስሙ ጽናት የፈለገው ነገር ቢሆን ጽናት ተብሏልና እያንዳንዱ መከራን እና እያንዳንዱን ተቀንቀን የሚደርስባቸውን ስቃይ በጽናት እያለፉት ነው። አሁን ላይ እንግዲህ ጽናትዬ እና ኪራዬ ተጋብተው ሕይወታቸውን በአንድ አዳራሽ ውስጥ ለመኖር ወይንም በአንድ ቤት ውስጥ ለመኖር ሀብለው ጀምረውት ነበረ። ይሁንና ከብዙ ውጣ ውረድ ሁሉ ነገር አለፍነው ዛሬ ላይ ደግሞ ተመስገን ሰርጋችንም በሰላም ሊቋጭ ነው ብለው ሲያስቡ ግን ያላሰቡትና ያልጠበቁት ነገር ሆኗል። ትናንትና በሰላም ፈጠሙና ወይንም ሽምግልናው እንደ ነገሩ ቢቋጭም ዛሬ ሰርጉን ግን አበላሽቶባታል። የሚያሳዝነው ደግሞ ምሩየም ነፍሰ ጡር ነበረች። ቅዱሴ በሽጉጥ ተመቶ ሲወድቅ ምሩየም እዛው ምት እትያዛለች። ብቻ ደስታ የነበረው ወደ ሐዘን ተቀይሯል። ድብልቅልቅ ብሏል። ለዚህ ደግሞ ማን ነው የመጀመሪያውስ፣ ምንድን ነው ከተባለ፣ ለዚህ ነገር ተጠያቂዋ የመጀመሪያዋ የምትሆነው አስባና አቅዳ ባይሆንም ለዚህ ሁሉ ነገር የመጀመሪያው ኒና ነች። የመጀመሪያው ኒና ስኮን፣ ከኒና መጀመሪያው ደግሞ እስቢድ የሚባል ነው። እንግዲህን የነ ኪራን ቤት እንደ ጦስ ዶሮ እየተናወጠ ያለው ከመጀመሪያው እስቢድ የሚባል ገብቶ ቤታቸው ነው። እስቢድ እዛ ቤት ውስጥ ባይገባ ኖሮ ኒናም ወደ ገጠር መሄድ አትችልም ነበር። ይሁንና እስቢድ እዛ ቤት ገብቶ ኒና ንገልሻለሁ፣ ፈልጥሻለሁ፣ ቆርጥሻ ነው ሲል፣ ኒናየም ነፍሷን ለማዳን ወደ ገጠር ነበር ያመራችው። አዎ ወደ ገጠር ባመራችበት ጊዜ ነፍሷን ማዳነች። ግን እዛ ባመራችበት ሰዓት አንድ እንደሷ እየተሰቃየች በሞትና በሽረት መካከል እያለ ነፍስያ ተያለች። ማንን ካላችሁ ብርቄ። ብርቄን እንግድን፣ ሌትም ጧትም ማታም ቀንም መሄጃ የለኝም። ልክ እንዲየ ጥቅምት እራቿ ዱላ ነው ትላታለች። ለምን ትተሽው እልም አቲ ነበር ስትላት ወዴት ነው የሚሄደው? እኔ ነፍስ ስታወኩ ጀምሮ ይኸው እዚሁ ነኝ። ወዴት ምን መሄጃ አለኝ? ያ ሞት ሲመጣ ብቻ ነው የምሄደው። ተዛ ውጪ ምንም የማውቀው ነገር የማውቀው ታሪክ የለኝም። ደግሞም እኮ አልተማርኩም። ስለዚህ ወዴት መሄድ እችላለሁ? ትላታለች። በዚህ የተመለከተችው እና ሴትነቷ እንደዚህ እያደረጋት ነው። ለካ እንዲያለም ጉድ አለ? ይችን የተጨነቀችና በስቃይ ውስጥ ያለችን ነፍስ ከዚህ ስቃይና ጭንቀት አወጣታለሁ ብላ ኔና የ በሆዷ ታስባለች። ኔና የም ያችን ነፍስያ እንዳለችውም እንዳሰበችውም ታደርገዋለች። ኔናና ኪራ ወደ ከተማ ሲመጡ አብረሽን ተከትለሽ ነይ፣ ከዛ በኋላ የሞ ፈጣሪ ያለሽ ከዚህ ከሰዓትና ከዚህ ከዱላ ተተገላገልሽ፣ ከዛ በኋላ ያለውን ደግሞ እግዚአብሔር ያመቻችልሻል በማለት ኔና ወደ ከተማ ይዛት ትመጣለች። ኔናም ወደ ከተማ ይዛ መጣ። በመጨረሻ ኪራ ቢያያትም፣ ቢቆጣትም፣ ቢፈልጣትም ወይ ፍንክች አላለችም። ምንም አረጋቸዋልምና ብርቅነሽም እዛው ጥገኝነቱን ቀጠለችበት። በዛ ምክንያት እንግዲህ በዛብህ በጥርጣሬና በሽከካ ውስጥ የነበረው ሚስቱን ኪራ ይዟት እንደሄደ ምንም ምንም ብሎ ይደርስበታል። በዚህም የተበሳጨውና ጠብ የለሽ በዳቦ የሚብለው በዛብህ ኔናንም አገታት፣ ይቅርታ ጽናት እየን አገታት። እንዲሁም በሽምግልናው ሰዓት አግቷት እዛው ሊያረጋት ነበር። ይሁንና ባይሳካለትም ግን በዛብህ ማገቱን ከማገት ወደኋላ አላለም ነበር። አግቷ አንድ ቀን ካሳደራት በኋላ ጽናትን ፈጣሪ እረድቷት፣ የራሷንም ጨመራ በመጨረሻ ከበዛብህ ገታ ቦታ ሽምግልናው በሰላም ተቋጨ። ሽምግልናው ጋ መጥቶ ጠብ ለመፈጠር ሞክሮ ነበር፣ ግን በዛው የዛን ሰዓት በሰዓቱ ተቆጣጥረውት ከቤቱ ወይንም ተመጣበትን ጽናት በር ላይ እንዲመለስ አድርገውት ነበር። ያ ሁሉ ነገር አበቃ ተመስገን ብለው። ግን አባቷ የጽናት አባት። ጽናትዬም ከአባቷ ቤት ሆ ብሎ መውሰድ ኪራም አልታደለችም አልታደለም ነበር። ምክንያቱም ዙሪያ ገባውን ጥላት ሆነባቸው። በዛብህም አንዳች ነገር ተማድረግ ስለማይመለስ ምንጨጥዶ ተማልቀስ መጥኖ መደቆስ የሚለውን ብሂል ተጠቅሞ የጽናት አባት አይ፣ እንግዲህ ሽማግሌናውን እዚህ በአባትሽ ቤት ተሸምግለሻል ከዚህ በኋላ ያለው ሰርጌን እዚህ ብደግስ የማይሆን ነገር ነው። ስለዚህ ልጄ እዛው ሄደሽ እዛው ተባለሽ ቤት ሰርግሽ እዛው ተደግሶ እዛው ድሬሽ፣ ከዛ በኋላ እኔ ወደ ቤት ይመለሳለሁ ብለው ቆርጠው በመነሳታቸው የጽናት አባትም ይዘው ወደ ከተማ ልጃቸው መጡ። የጽናት አባትም ያደረጉት ነገር ትክክል ባይሆንም፣ ግን ደግሞ በአንድ ወገን ደግሞ ትክክል ነበር። ምክንያቱም ዛሬ ላይ ባለንበት እንዳየነው ከሆነ ከዛ ቢያጣ ከተማ ድረስ መቶ እንደረበሻቸውና የፈለገውን እንደሰራ አይተናንና እዛ ጋ ቢሆን ይህ ድርጊት ማን ሆስፒታል ወደት በየትኛው አምቡላንስ ፈጽሞ ማይሳካ ነበር። ይሁንና ዛሬ እንግድን የኛም የጽናብታ አባት ያሉትን ነገር ልጃቸውን ይዘው ወደ ከተማ መተው ደስ የሚለው ሰንዬም አዝ ተባልሽ ተኪራቤ ተኪራዊ ከምወጪ ከእኔ ቤት ትወጫለሽ። ከህቴም ጋር ተመካክሬ ያለው ታባቷም ጋር ተጽናት አባት ጋር ተመካክራ እሰየኔ ልጅ ጓደኛ ማለት እኮ እንደዚህ ነው ጎበዜኔ ልጅ በረካሁኝ፣ ለሰው ደስታ የሚያስብ እንደዚህ በዚህ ሰዓት አለ እግዚአብሔር ይስጥሽ በማለት በደስታ ይቀበላሉ። ሰንዬም እንዳለችው እና እንዲያሰበችው ቤቷን አስተካክላ ጽናትዬን አሳምራና አስውባ ከሷ ቤት እንድትወጣ አደረገቻት። በአማረና በደመቀ ሁኔታ ሰርጉም ተከናወነ። ግን በመጨረሻ ተሰማ እዛ ሰርግ ላይ ተገኘ። የመጀመሪያዋ ብርቅነሽና ተሰማ ሰርጉ ላይ ሲገናኙ፣ የሌለ ብርቅነሽም የሌለ አምሮባት ነበር። አንቺው እንዴት አምሮብሻል! እንዴት ደምቀሻል! እንዴትስ እንደናፈቅሽኝ ይላታል። አንተው እንደዛ አበባ ያስመሰለችኝ ኒና ናት። እርሜ ለኒና በልልኝ፣ እርሜ ለኒና በልልኝ። እሷ ነች ያሳመረች ትለዋለች። አቤት እግዚአብሔር ይስጣት፣ እውነት እግዚአብሔር ይስጣት። አበባ እኮ መስልሻል፣ አምሮብሻል። ደሞ እኮ እንዴት እንደናፈቅሽ ብታይ እንዴት እንደናፈቅሽኝ ይላታል አንተው እኔማ እንዴት እንደናፈከኝ ቅጠሉም ምኑም አንተኑ አንተኑ ነው ነ ያለኝ ምሽ አንተ ብቻ፣ ያሳሩም ያቀያችንም አረሱ ምን እሱ ብቻ። የበዛብህ ዱላም ሳይቀር ናፍቆኛል። በዛብህም ናፍቆኛል። የበዛብህ ዱላም ናፍቆኛል። እንኳን ሌላው እንኳን አንተ መልካሙ ሰውዬ ትለዋለች። በይ በይ በይ ከተማ ድረስ እኮ ያለኝ ንብረቴን ሸጬ አንቺን ብዬ መጥቻለሁ። አሁን ሁሉ ነገርን ጨርሼ ወደ አንቺ ከመጣሁ በኋላማ በዛብህን ስም እንዳታነሺ። ተዋነስ ሆነና እና በዛብህ እንደ ምኑ ነው የሚናፍቅሽ? በይ ዱላው ነው ዱላው ነው እንደዛ፣ እንደ ጥቅምት ገብስ ይዞት ይቸበችብሽ፣ ሌት ቀን ሲቸበችብሽ፣ እንደዛ ይሁን። ሽዚ ዛሬ እኮ ሁሉ ተለውጠሽዋል። ዛሬ እኮ አምሮብሻል። ያቺ ትናንትናው አብርቄነች፣ ዛሬ እቺ ቢሉ ማን ያምናን? እኔ ብቻ ነኝ የማምንሽ ይላታል አዎ በጣም ነው። አዎ እርሜ ለኒና አሁንም ደግማ እርሜ ለኒና ትላለች። በላሁን በባዶ ፍህዝ ተምን አወራ ምግብ ይዘን ወደ ቡፌው ሄደን ምግብ ይዘን ብናወራ አይሻልም? እየበላንና እየጠጣን እናወራ። ብታየው እኮ ደግሞ ይሄ ከተማ ሰርግ እንደኛ እንደ ገጠር አይምሰልህ፣ አረቶ ተሰማ። አንተማ ግርህም መልካም ነው ወዲያውምና የከተሜን ሰርግ ተይዋለ ዓለም ነው። አሁን እኛ ገጠር እየኖርን ነው የምንለው፣ ብታይ እኮ እንደኛ ሀገር አይደለም። ተሰብስቦም አይደለም የፈለግከውን የታነሳል። ምኑ ብቅጡ ብቻ የሁለት ሰው የሁለት ዓለም ሰው በለው ከተሜ ገጠር እኩል እንጠራለን ትላለች። ምክንያቱም ብርቅነሽ አይታታቅም። እንግዳው እውነትሽን ነው። አራን እርቦኛል እኮ በይ እርቦኛል በማለት ወደ ቡፌው ያዘግማሉ። ምሩዬም ነፍሰ ጡር ነበረች። ቀደም ብላ ወንበር ላይ አረፍ ብላ ነበር። ምሩዬ ወይዘሮ አለሚ እንደዛ ስታረጋት የነበረችው ዛሬ ላይ ግን ወደ ራሷ ተመልሳ አለምየም ገድፋት ነበረ እናም ብርቅነሹና ተሰማ ማንም በእነሱ ቤት ሰው የለም። ምክንያቱም ለብዙ ወራት ተነፋፍቀው ነበር። በዛ ላይ ውሽሞች ነበሩ። ስለዚህ በነፃነት በዛብህ ነበር። በዛብህ ሌላው ሰው ማንም የሚያውቃል ነበረ። በደስታ ወደ ቡፌው ነበር እያዘገሙ ያሉት። ምሩ እየሞገቧና አሟት አለም እየገድፋት አረፍ ብላ ነበር። አሟትም ነበረ። ቅዱሴ ለየት ብሎ ምን ነው ምሩ፣ ምን ሆንሽ? ምን ነው አመመሽ እንዴ ለማለት ምሩን ለመጠየቅ መለስ ይላል። ሌሎቹ አሁበል እያሉ ወደፊት ሙሽሮቹን አጅበው ወደፊት ከደዋል። የምሩ ባለቤትም ናሆሜም ወደፊት ሄዷል። ቅዱስ የገለየት ብሎ ምሩዬን ምን እንደሆነ ለመጠየቅ ነበር። ተሰማና በዘዬ ተሰማና ብርቅነሽም ፏፈሽ ብለው በሚያምር ልብስ ና እርሜለኒና እንዳለችው ብርቀነሽም ጥበቧን ልብሳ፣ ተሰማም የሰርግ ቤት ልብስ የሚመስል ለብሶ በጣም አምሮበታል። ሽፏ ብትን ብለዋል፣ አሸብርቀዋል። ብቻ ምን ልበላችሁ፣ ወደ ቡፌው እያቀኑ ባሉበት በዛብህ መጣ ሳይባል ነበረ መጣሁ። ከሰማይ ውጣ ከምድር ውረድ። ብቻ ምን ልበላችሁ ዘለቀ በዛብህ። አይፈረድበትም በአንድ በኩል በዛብህ ጥፋተኛ ነው ብዬ ልፈርድበት፣ አይደለም ትክክልም ነው። ምክንያቱም ለክፉም ደደጉም ማንኛውንም ነገር በተለይ ከተሰማ ጋር ሲወያይ አብሮ አደጌና ጎረቤቴ ነው ብሎ ብዙ ነገር ሲለው ነበር። ሲስቅበትም ነበር፣ ሲሳለቅበትም ነበረ። ብርቅነሽ ከተማ መሆኗንም ጠንቅቆ የሚያውቀው ተሰማ ተሰማው። ብርቅነሽ የመጀመሪያ ስልክ ወደሱ ነበር የደወለችለት ወደ ባሏ ወደ በዛ እናም በዛብህ ጀግንነቱን ያሳየው በመጠራጠር ተሰማ ወደ ከተማ ያለኝን ሸጬ ልጓዝ ነው ሲለው፣ እንዴት ምን አለ በተሰባለሁ ሲለው አዎ ይለው ነበር። በዚህም የተጠራጠረውና እየሸከከው በዛብህ ይሄ ሰው የሆነ ነገር ሳይኖረው ከተማ ሄዶ ለመኖር አልወሰንም፣ ስለዚህ ተከትዬ የሆነ ነገር የሆነውን ነገር ማየት አለብኝ ማጣራት አለብኝ እኔ በዛብህ በማለት ነበረ። እንደተሰማ እህሉን የደረሰ እህሉን በቁሙ ሸጦ ማሳው ላይ አይደለም የመጣው በዛብህ። ቤቱንም ምን ያልፈልገውም፣ የምትፈልጉ ሰዎች ግቡና ቤቱን እቃም ሆነ የቤቱን ንብረቱ ውሰዱ ብሎ አይደለም፣ ሁሉ ነገሩ እንዴት ተቀመጠ ነበር። ተሰማን ተከትሎ የመምጣቱ ሀሳቡ የመጣለት በዛብህ ያሰበውና ያቀደውም እንዳሆነ እንዳለመው እና እንዳሰበው ነበር ያገኘው። በተለይ ደግሞ ደስ የሚለው ነገር አብረው አንድ አይነት ለብሰው በደስታ ተቃቅፈው ምግብ ለማንሳት እንደውም እንደውም የእነሱ ሰርግ እስከሚመስላል። እዛ ጋ ያየውም በዛብህ አይኔ ነው ወይንስ አላለም። እኔ ወንድሜ ነህ ብዬ ጓዴ ነህ ብዬ አብሮ አደጌ ነህ ብዬ የሆዴን ሳዋይህ ለካ አንተ ተኋላት ስደልትቤ ነበር ነው ያለው። የዚህ ጊዜ ከሰማይ ይምጣ ከምት ሩጣ ያልታወቀው በዛብህ እሳት ጎርሶ እሳት ለብሶ ተሰማ፣ ደግሞ በዛን ሰዓት ወይ ወደላይ ላይ ምድር መጥተ ወደ ላይ ብትወስደው፣ ወይ ደግሞ ወደታች መሬት ተከፍታ ዋጥ ብታደርገው ምንኛ ብታደላ። ብቻ እሳት ለብሶ እሳት ጉርሶ ሲመጣ ተሰማ ደግሞ እንደ ቅቤ መቀለጥን መርጦ ነበረ። ምንም አፍ አልነበረው በዛብህ። እንዴት ትናንትና ዱላ ይዞ አልነበረም። ዛሬ ላይ ሽጉጥ ይዞ ነበረ። ምግቡም ጋር ሳይደርሱ መሃል ላይ ነገሩ ተጀመረ። ከዛ በኋላ ምሩዬ ነፍሰ ጥሪቱ ተጨንቀች። በዛብህ እንዴት ተዛሬው ለተሰማ ዱላም ጥፊም አልነበረም። የመረጠለት የመረጠለት ሽጉጥ ነው። እዛ መሃል በዛብህ ማንንም አይሰማም። እሳት ነው እሳት፣ በቃ እሳት በሉት፣ እሳት ነው። እሳት በእጁ ጨብጧል። ጣቱ መላጩ ላይ ነች። ተሰማ እሱ ተፊት ተመሆን ይልቅ ብርቅነሽን ከፊት መመከት ምርጫ አድርጓል። ባክህ ማለትን መርጫ አድርጓል። ብርቅነሽም ባክህ አንድ እድል ስጠኝና ልንገርህ በዛብህ እባክህ አንድ ድል ትሏለች። ዝም በይ ምን አፋለሽ ይላታል። ከዛ ምሩ ትቅለበለባለች። ነፍሰ ጡር ነች። ከዚህ ጋ ደግሞ ቅዱስ እየመጣ እባክህ በዛብህ ተረጋጋ፣ በጉልበት የሚሆን የለም እባክህ ተረጋጋ። ሲጀመር ዝምን ልሰራ መጣ የሚለውን ቃል ሲወታ ሽጉጡን ሲያይ እባክህ በዛብህ ተረጋጋ እባክህ በዛብህ ተረጋጋ ይለዋል። ዝም በል አንታ ፈቅቤ አንታ ፈቅቤ ይለዋል። ከዚህ በኋላ እንግዲህ ወደ ተሰማ እየተቀባበለው ሽጉጥ ነበር ወደ ሁሉም ታማተረ በኋላ በዛብህ በንዴት ሽጉጡን ቅዱሴ ላይ ነበር የተኮሰው። ከዚያ በኋላ ቅዱሴን ተኩሶ ከጣለ በኋላ በዛብህ ርወጠህ ምሩ የምታመመች ብቻ የነ ጽናትዬ ሰርግ እንግዲህ በዚህ ተፈጸመ። ሁል ጊዜ የሚያሳዝን ሁል ጊዜ መከራ የወረራቸው ሁል ጊዜ እስከ ስሙ ጽናት ብዙ መከራ ብዙ ሰጋይ አሳልፈው ዛሬን በደስታ ህይወታችንን ሀብለን እንጀምራለን ሲሉ ደግሞ ዛሬ ሌላ ሀዘን መጥቶባቸዋል። እንግዲህን ኪራዬ እናት የለው አባት የለው በራሱ እግር ቆሞ ነው። ዛሬ ላይ ይችን ሰርግ አለሜን እንደዙም ደግሞ ከፈጣሪ ጋር ወደ ብት ህይወቴን እመራለሁ ብሎ ነበር ያሰበው። ይሁንና ዛሬ ላይ ደግሞ በዛብህቴ መጣ ሳይባል ነገሩን አበላሽቶበታል። በደስታው ቀን ሀዘንን አድርጎበታል። እንግዲህ ቅዱሴ ይድናል? ምሩዬስ ልጇን ተወልደዋለች? ወይንስ ልጇ ይጠፋባታል? አብረን ወደፊት የምና ይሆናል። ውድና የተከበራችሁ አድማጭና ተመልካቾች ለቻናል አዲስ የሆናችሁ በቅንነት ላይክና ሰብስክሪብ ሽር እያረጋችሁ እንድታበረታችኝ አስተያየታችሁን ደግሞ በኮመንት ፕሊዝ ኮመንት አድርጎልኝ ማስተካክለውን ይህን እንደዚህ ብታረጊው መልካሙ ነው የምትሉትንም አድጎልኝ። እንግዲን እንደኔ ቅዱሴ ምንም እንዲሆን አልፈልግም። ምሩዬም ምንም እንዳትሆን እፈልጋለሁ ማለት ነው። በተለይ ደግሞ ቅዱስዬ ምንም እንዲሆን አልፈልግም። እንግዲን ቅዱስ ማነው? ይቅርታ ጽናትዬ። ለበብሳ ያ ሙሽሪና ሙሽራ ሆና አባቷ ይመጣሉ። ውይ የኔ ልጅ በሲ ልጅ ሽናንጮ ልሳሞ ይሉና እጇን ከሳሙት በኋላ አባዬ እንዴት አምሮባሃል! አባዬ፣ በጣም አምሮባሃል ትላችኋለች። ውህ አንቺ ነሽ እንጂ የኔ ልጅ፣ አንቺ ነሽ እንጂ የኔ ልጅ። አበባ ይመሰል ሽው አበባ ይመስልሻል። እግዚአብሔር ይመስገን የኔ ልጅ። ኦፍ ይሄን ቀን ለማየት እንደ ጓጓሁ። ፈጣሪ መድኃኒዓለም እንደ ሰው አይደለም። ይሄውን ለማየት ችያለሁ። ይሄው ለማየት ችያለው። እንደ ሰው ቢሆን ኖሮ ይሄን ቀን አላየውም ነበር፣ ግን በፈጣሪ ቸርነት ይሄው ላይ ችያለሁ። አባ ዛሬ እኮ የደስታችን ቀን ነው። ዛሬ እኮ የደስታችን ቀን ነው አባ። አዎ ከዚህ በላይ ምን ሊያስደስተን ነው? ከዚህ በላይ ምንም የሚያስደስትን የለ። አዎ ደስታችን ነው የደስታችን ቀን እንግደው እኮ በል፣ ሳቅልኝ ደስ ይበለኝ በልሳ ቅበል ደስ ይበልኝ። ደስ ይበልህ። አዎ እምባይም እኮ የሚመጣው በደስታ ብቻ እኮ አይደለም፣ በሀዘን ብቻ እኮ አይደለም የሚለቀሰው። በደስታም እኮ ይለቀሳል። እምባይም እኮ የሚመጣ የእኔ ልጅ በደስታም ጭምር ነው። አባ አሁን እኔ ታለቀስኩኝ፣ ሚካቤ ይባላሻል። ታለቀስኩ፣ ሚካቤ ይባላሻል። ስለዚህ በቃ አባ አሁን ለእኔ ስትል ሳቅልኝ በቃ ሳቅልኝ። ቀላል ስቃልህ፣ ይህን ልጅ ቀላል ስቃል እንዴ። እንግዲህ የዚህ ጊዜ ሚዜዎቹ መጡ። እንዴ እናንተ ዞይ፣ መቼም ከሙሽራ በላይ ማማር አይቻልም ብያችሁ የለ ብያችሁ የለ እንደ ተላለ። ጽናት ጽናትዬ ጽናትዬ ባይዘዌ ቅናት አለባት። ኔና የ ደግሞ እንደው መቼስ ከሁሉም እኔ ነኝ ፍክት ያልኩት እኔ ነኝ ሙሽራ መስለው አደለ ባባ ሁሉም እኔ ፍክት አላልኩም እኔ አላማርኩም፣ ጋሼ ትላለች ጽናትን አባት እንዴ፣ እንደውም በዚህ ወር የአንቺን ሰርግ ነው ደግሞ ቀጣይ ቀጣ የአንቺን ሰርግ ነው የምንበላው፣ አንቺን ድሬ ነው ወደ ሀገር የመመለስ ዊ እንዳፎት ያርግልኝ ጋሼ እኒናየ እንደው በዙ አሁን ዙህ ነው የምትታጭው ይሏታል እንደው እንዳፎ ያርግል